ኢለይሂ ራጅኡን በመከነ ሰላም ከተማ የኑር መስጂድ ኢማምን ጨምሮ አራት ሙስሊሞች በትላንትና ዕለት መገደላቸውን ተሰምቷል። ዛሬ ደግሞ የተገደሉ ሙስሊሞች የቀብር ስነስርዓታቸው እየተፈጸመ ይገኛል። ኢና ሊላሂ ወኢና ኢለይሂ ራጅኡን እነዚህ ሙስሊሞች የተገደሉት ደግሞ በታጠቁ ኃይሎች ፋኖ ብሎ ራሱን በሰየመው ኃይል ነው የተገደሉት። በደቡብ ወሎ ዞን ቦረና ወረዳ መከነሰላም ከተማ ቀበሌ ሁለት የሚገኘው የከተ ዋቀደምት የሆነው መስጂድ ኑር ሀጂ ነስሩ መስጂድ በመስጂዱ እማም የሆኑትንም ሼክ ጀማል ከማል የመስጂዱ ጥበቃ ሼክ ይማምን ጨምሮ እስካሁን አራት ምዕመናን በታጣቂዎች መገደላቸው ነው ከስፍራው የደረሰ መረጃ የሚያመለክተው። ከስፍራው በደረሰ መረጃ መሰረት ከተገደሉ ምዕመናን በተጨማሪ የቆሰሉ ሰዎች መኖራቸውን ነው እየተገለጸው። በትላንትና እለት ከኢሻ ሰላት በኋላ በመስጂዱ ዘልቀው በልቡ የታጠቁ ኃይሎች በፈጠሩ ትኩስ ነው ምዕመናኖቹ መገደላቸው የተገለጸው። ታጣቂ ኃይሎች ወደ መስጂድ ሲገቡ አዛን ሲያሰሙ የነበሩት የመስጂዱ እማም ሼክ ጀማል ከማል አዛናቸውን ሳይጨርሱ በትኩስ እርምታ እንደገደሏቸው ነው የተገለጸው። እና ሌላሂ ወኢና ኢሌይሂ ራጅኡን። በጣም ልብ የሚሰብር ዜና ነው እንግዲህ አዛን እስከሚሉ አዛናቸውን ሳይጨርሱ ነው እዛ ቆመው አዛን በሚሉበት ሰዓት ላይ እነዛ የታጠቁ ኃይሎች ገብተው የገደሏቸው በጣም ነው የሚያሳዝነው። እውነት ለመናገር ሀቂቃ በጣም የሚያሳፍር ስራ ነው። ለሀገር እታገላለሁ ለወገኔ እታገላለሁ ይህ መንግስት አልበጅኝም ና መንግስትን አፈናቅዬ እኔ በቦታው እተካለው የሚል ሀይል አንድን ሰው አነጣጥሮ ለምሳሌ የሆነን እምነት እየገደለ እየጨፈጨፈ ሀገር ለመረከብ ጥረት የሚያደርግ ከሆነ ይሄ ትልቅ የተሳሳተ መንገድ ነው። እኔ እንደማስበው ከሆነ ይህ ሙስሊሙን ለማጥቃት የተዘጋጀ ሆን ብሎ ሙስሊሙን ለማጥፋት የተዘጋጀ ሀይል ነው እንጂ ሀቂቀተን ሀገርን ከመንግስት ጋር ተዋግቼ ሀገር ተረካቢ እሆናለሁ ብሎ ወይም ደግሞ ወደ አራት ክሎ ገብቼ መንግስትን ቦታ ነው ይቆጣጠራለሁ ብሎ የሚታገል ሀይል እንዳይመስላችሁ። ሀቂቀተን ለራሱ ለራሱ ለራሱ ለሚከተሉት ሰዎች መልካም ነገር የሚሰራ እንትን አደለም። ይሄ ሀይል ማለት ነው። እነዚህ ታጥቀው የራሳቸውን ሰው ነው እየገደሉ ያሉት እነዚ ሰዎች ሙስሊሞች አሉ። በእነዛ መካከል ማለት ነው ፋኑ ብሎ ራሳቸውን ከፋኑ ጋር የጨመሩ ሰዎች አለ። ግን ዞሮ ዞሮ ማንን ነው የሚያጠቁት? እዛ አካባቢ የሚኖሩ ሙስሊሙን ማህበረሰብ ገብቶ እያጠቋቸው እያገደሏቸው ያሉት ሀቂቀተን። እኔ በጣም ነው የሚያሳዝነኝ። ምክንያቱም ከሚሰሩት ስራ አንጻር የሚያደርጉትን ነገር እየተመለከቱ ከፋኖን ፋኖ ሀገርን ለማጥፋት ነው እንጂ ቁርጦ የተነሳው ለሀገር ወይ ሀገርን እኔ አስተዳድራለሁ በሚል እንደዚህ አይነት ማስተዳደር ስለሌለ እኔ ሀገር አስተዳድራለሁ የሚል ሰው መልካም ነገር ሰርቶ ነው፣ መልካም ነገር እያሳየ ነው የሚመጣው ሀገርን ለመረከብ ማለት ነው። እነሱ ግን ከራሳቸው ሰው እዛ ከሚገኘው ከምስኪኑ ማህበረሰብ ሙስሊሙን እየጨፈጨፉ እየገደሉ ገበሬውን እየጨፈጨፉ እየገደሉ በሚያሳዝን ሁኔታ አሁን እንዳለ የዛ አካባቢ ሰው ብትመለከቱ ተፈናቅሎ ነው ያለው፣ በረሃብ ነው ያለው፣ በችግር ነው ያለው። ይህንን ችግር ማን ነው እያደረገ ያለው? እራሳቸው እዛ እኛ ሀገርን ተረክበን እናስተዳድራለን የሚሉ ሰዎች ናቸው። እነዛን እያፈናቀሉ እነሱን እየገደሉ እንዲሁም ደግሞ በተለይ ሙስሊሙ ማህበረሰብ ለማጥፋት ያላቸው ነገር ሀቂቃተን እጅግ በጣም የሚያሳዝን ነው። በቃ ባገኙት ቁጥር ሙስሊሙን ገብቶ መግደል ባገኙት ቦታ የሙስሊሙን ንብረት መዝረፍ፣ ሱቁን መዝረፍ፣ ንብረቱን መዝረፍ እንዲሁም ያው መስጂድ ገብተው እስከነጫማቸው ገብተው እንደዚህ አዛን ሲሉ እነሱን መግደል። በቃ ትላልቅ ዑለማ የምትሏቸውን መግደል። ስንት ነው እያሰማን ያለ ነው። ሀቂቃ በጣም ልብ የሚሰብር ነገር ነው። ግን እናንተ ሙስሊሞች ከነዚያ ጋር ሁናችሁ እውነት ለሀገር ይጠቅማሉ፣ ነገ ለኛ ይጠቅሙናል ነገ ሀገር ይመራሉ ብላችሁ የምታስቡ ከሆነ ተሳስታችኋል፣ ፈጽሞ እነዚህ ሰዎች ራሳቸውን ፋኖ ነው ብሎ የሰየሙ ሰዎች በፍጹም ለእናንተ አይጠቅሟቸውም፣ ለእናንተ አይሆናቸውም። ሀቂቃውን ነው እየነገርኳቸው ያለው። እነዚህ ሰዎች ለሀገር አይጠቅሙም። እኔ ፖለቲከኛ አይደለሁም፣ ግን ከሚሰሩ ስራ አንጻር ነው። ለምን እነሱ እኩልነትን አያውቁም። በቃ ማህተም ማድረግ አለባችሁ፣ ትልቅዬ እነሱን ለመሆን ትልቅዬ ማህተም መሸከም አለባችሁ የሌላ እምነት ተከታይ መሆን ሙስሊም ፈጽሞ መሆን የለባችሁ። ሙስሊም ከሆናችሁ ትገደላላችሁ። ምስኪን መሆን የለባችሁም። ገበሬ መሆን የለባችሁ። በቃ እንደነሱ አምባገነን መሆን አለባችሁ። ትልቅ የመስቀል ተሸክማችሁ እና እንደዚህ አይነት ነው። ስለዚህ እነዚህ ለሙስሊሙ እየጠቀሙ አይደለም። አሁንም እዛ ጋ ያላችሁ ሙስሊሞች ራሳችሁ እና አላህ ስብሀነ ወተአላ ይጠብቃችሁ። በአካባቢው የነበሩ የአይን እማኞችም በዛሬ እንደገለጹት ከሆነ ታጣቂ ኃይሎቹ በከፈቱት የትኩስ እርምታ በመስጊድ አቅራቢያ የነበሩ ሁለት እብዶችን ጨምሮ ሌሎችንም በርካታ ሰዎች እንደገደሏቸው ነው የተሰማው። እዛ ጋ የነበሩ እንግዲህ አማኞች በመካነ ሰላም ከተማ የሚገኘው መስጊድ ኑር በተደጋጋሚ የጥቃት ሙከራ ይደረግበት ነበረም ብሏል። ያው በተደጋጋሚ እዛ አካባቢ መስጊዱን ለማጥቃት እዛ ያለውን ምዕመናን ለመግደል ጥረት ያደርጉ ነበርና በተጨማሪ ዛሬ ጠዋት ደግሞ በመከነ ሰላም አቡበክር መስጂድ በሚገኘው ሙስሊሞች ላይ በጥይት ጥቃት እየፈጸሙ እንደሚገኙም ነው የተነገረው። የትናንትናው አልበቃቸውም። ዛሬም ጠዋት ላይ እንግዲህ ጥይት እያርከፈከፉ እንደነበረ ነው የተሰማ። በጣም ነው የሚያሳዝነው። እንግዲህ ለሞቱት አላ ስብሃነው

በጣም ልብ ይሰብራል ወላሂ ሀቂቀተን፣ በጣም ልብ ይሰብራል። ማለት ሙስሊሙ ላይ ብቻ ያነጣጠረ ነገር እንደዚህ ሲያደርጉ በጣም ልብ ይሰብራል። እኔ እናንተ አሁን ልላቸው የምፈልገው ነገር ቅድም ጨርሻለሁ። ሙስሊም ሆናችሁ ፋኖ ፋኖ ብላችሁ ፋኖ የምትደግፉ ሰዎች ራሳችሁን እያጠቃችሁ ነውና ከዚህ ድርግቶቹ እንድትቆጠቡና አሁን በሁለቱም እኮን ያሉት ፋኖ ያልሆኑት ፋኖን እየደገፉ ከመከላከያ ወጥተዋል። እዛ ጋር ሆናችሁ እንኳን መከላከያ ብትደግፉ እዛው ነው የሚደፏችሁ። ገባችሁ? ይሄ አሁን እዛ አካባቢ ያለ ማህበረሰብ በቃ የሆነ በሰቀቀን ነው እየኖረ ያለው። በቃ እናንተ በምንም ተአምር መንግሥትን መደገፍ አትችሉ፣ ምክንያቱም እነዛ ስለሚደፏችሁ ማለት ነው። የሆነ በሰቀቀን ነው ያለው። ስለዚህ እነዚህ ሰዎች ለሀገር ይጠቅማሉ፣ ነገ የሀገር መሪ ይሆናሉ ማለት በጣም ዘበት ነው። በጣም በተለይ ለሙስሊም ያላቸው ጥላቻ እኔ ምን አይነት ጨካኞች ምን አይነት ሰዎች እንደሆኑ አላቅም። የጭካኔያቸው ጭካኔ ደግሞ ወደር የለውም። በጣም በጣም በጣም ጨካኞች ናቸው። ብቻ አላህ ይጠብቃችሁ ያላችሁ በህይወት ያላችሁ የተረፋችሁ አላህ ይጠብቃችሁ። ለሞቱትም ደግሞ ዱ አድርጉላቸው። እና ውዶች ይህን ይመስላል የዛሬ ይህ መረጃ። በሌላ ጊዜ በሌላ መረጃዎች ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላሙ አሌይኩም ራህመቱላህ ወበረካቱ።